ዚህ ዘመን የሚኖር የለም። ገዳዮችም ይሞታሉ፣ ገዳዮች ይሞታሉ። የሚቀር የለም። ትናንት ሲገሉ የነበሩ ዛሬ ሞተዋል። ከከብቶች ጋር የወሰዷችሁ ወስደው ከዛን እናንተ እንዴት አደርጓችሁ፣ አንበረከኳችሁ። የኢትዮጵያ ሀገራችን እጅግ ተጨንቃለች። ሀገራችን ቀድሞ የነበራት ጠባያ ተቀይሯል፣ ጠባያ ተበርዟል። ህግ ባለበት እየገላመጡን ህግ በሌለበት እየገደሉን፣ ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም ወንጌል ሰብቀን ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የቤተ ተዋህዶ ዩቱብ ቻናል ተከታታዮች እንደምን አላችሁ፣ እንደምን ለዚህ አደረሳችሁ። እግዚአብሔር ይመስገን፣ በጣም ደና። ውድ የቤተ ተዋህዶ ዩቱብ ቻናል ተከታታዮች በዛሬም የአርሲ እንግዲህ ያስመልክቶ አዳዲስ መረጃዎች ለእናንተ ይዤላችሁ መጥቻለሁ። የተወደዳቸው የእግዚአብሔር ቤተሰቦች ሰብስክራይብ ላይክ፣ ሼር እያደረጋችሁ ለሁሉም እያዳረሳችሁ እንድትከታተሉ በእግዚአብሔር ስም ጠይቃችኋለሁ። ውድ የተወደዳቸው የእግዚአብሔር ቤተሰቦች በአርሲ የተገደሉ ምእመናን፣ ክርስቲያኖች፣ ሰማዕታት፣ የዘመናችን ሰማዕታት ሥርዓተ ቀብራቸው ተፈጽመዋል። በጋራ አብረን እንከታታል። ካልሰሩበት ሥልጣን የምዳነው ለሕሊናችሁ፣ ለእውነት ፍረዱ። በማለጃ ጉቦና ትውደዶ አስቦለት ለመጪው ትውልድ አታሳዩት የበቀል መንገድ። እንግዲህ ይህንን ይመስላል በአርሲ የተገደሉ ክርስቲያኖች። እግዚአብሔር አምላክ ነፍሳቸውን ይቀበልልን ከሰማዕታቱ ከቅዱሳኑ እቅፍ ይደምረልን። ለእኛም ደግሞ የሰማዕታቱ በረከት በእኛ ላይ በሁላችን ላይ ድርብን። የተወደዳቸው እግዚአብሔር ቤተሰቦች በጣም በህዝበ ክርስቲያን በቅዱስ ቤተክርስቲያን ላይ የሚደርሰው ነገር በጣም አሳዛኝ አስደንጋጭ ነው። ኢትዮጵያዊነትም አያሰኝም። የተወደዳቸው እግዚአብሔር ቤተሰቦች እንዲህ እንዲህ እያልን በመቀጠል ደግሞ የምንሄደው ብፁዕ አቡነ ሄኖክ ደቡብ አፍሪካ ሊቀጳጳስ ናቸው። ኢትዮጵያ ሀገራችን ጠባያ ተቀይረዋል ይላሉ። እስቲ ኢትዮጵያ ጠባያዋን እንዴት እንደተቀየረ ከብፁዕ አባታችን ጋር መልእክታቸውን አብረና እናድምጥ። የኢትዮጵያ ሀገራችን እጅግ ተጨንቃለች። ሀገራችን ተጠባለች። ሀገራችን ቀድሞ የነበራት ጠባያ ተቀይረዋል። ጠባያ ተበርዟል። የዋህነቷ፣ ደግነቷ፣ እንግዳ ተቀባይነቷ ተቀይረዋል። አቤቱ ሆይ ታረቀን፣ አቤቱ ሆይ የምረት ፊትን መልስልን ታረቀን፣ እጅግ ተቸግረናልና ይላል መዝሙረ ዳዊት መዝሙር 69 68 ከቁጥር 7 ላይ። ኢትዝክር ለነ አበሳነ ዘትካት የቀደመ በደላችንን፣ አቤቱ ሆይ። ክርስቲያኖች ነን። የክርስትናን ጠባይ ጠባያችን ተቀይሯል። በድለናል። ክርስትና ክርስትና አይሸት። መዓዛችን ተቀይሯል። ጠባያችን ተቀይሯል። ታረቀን። ፈጥነት አረቀን ይቅርበለን። እጅግ በሃይማኖት ጎስቁለናል፣ በእምነት በምግባር ደህተናል። ምግባራችን ደካማ ሆነዋል። ክርስትናችን ደካማ ሆነዋል። ምመናን ምዕመናት፣ አዎ ምን ያህል ጠንካሮች ነን? ባላመኖት ባላወቁት እምነት በሌላቸው ሰዎች አንፍረድ። ያወቁትን የተማሩትን ትክክል ነው ብሎ ባሰቡትና በያዙት ስርዓትና ቀኖና ነው ያደረጉት። እኛ ግን ስንዱ እመቤት በሆነችው ቺ ቤተ ክርስቲያን በቅዱሳን አባቶቻችን በተቀመረችው በአማረችው በሰመረችው በተዋህዶ ሃይማኖት ውስጥ ነው ያለ ነው። አይዛብን ወደኛ የሚስብ መናፍቃኑን የሚረታ በመናፍቃኑ ውስጥ አድሮ የሚሰራውን ርኩስ መንፈስ የማሸነፍ ኃይል ኃይለመዊ እነሱም በፍቅር የመሳብ ጸጋ ነበረን። ያ ጸጋ ተወሰደብን። ያ በረከት ተወሰደብን። ባህዶ ሆነናል ባህዶም ስለሆን ተላልፈን ለይ አማንያን እየተሰጠን ነው። አምላካችን ወይታረቀን ታረቀን ወደ አንተ መልሰን እኛም ወደ አንተ እንመለሳለን። አምላካችን የቸርነቱ ስራ ይስራልን። እንግዲህ ጾ አባታችን ስለ ኢትዮጵያ ወያን ባህሪ መለወጥ ኢትዮጵያ ወያን በኢትዮጵያ ውስጥ መገዳደል እንዳለ በኢትዮጵያ ውስጥ በአሁኑ ሰዓት መልካም ነገር እንደማይሰራ ኢትዮጵያዊ መልኩን ነብር ጉርጉርነቱን ይለውጣልን? ብሎ በመጽሐፍ ቅዱስ ተጽፎ ነበረ። ነገር ግን ኢትዮጵያዊ ባህሪውን ለውጦ ኢትዮጵያዊ ክፉ አመል ይዞ በእውነት የሚያሳዝን ደረጃ ላይ መድረሳችንን ነው ብፁ አባታችን አቡነ ሄኖክ ያስተማሩን የመከሩን። የተወደዳቸው እግዚአብሔር ቤተሰቦች የብፁ አባታችን ቡራኪያቸው ይድረሰን፣ ረጅም ዕድሜ ከጤና ጋር ለብፁ አባታችን ያደልልን። የተወደዳቸው እግዚአብሔር ቤተሰቦች አሁንም በማስቀጠሉ ወደ ብፁዕ አቡነ ናትናኤል እንሄዳለን። ብፁዕ አቡነ ናትናኤል ገዳይም እኮ ይሞታል፣ ተሽሞ የሚቀር የለም። ገዳይም ይሞታል፣ ተሽሞ የሚቀር የለም እንላል። ሄኖክን በጋራ ትምህርታቸውን እንከታተል። ሺህ ዘመን የሚኖር የለም። ገዳዮችም ይሞታል፣ ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሽሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገር የሉም። እነሱ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመሥዋዕትነት ጊዜ ነው። የመሥዋዕትነት ጊዜ ነው። አሁን የብፁ አባታችን ረዲት በረከታቸው በኛ በሁላችን ላይ ድረስ። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ብፁ አባታችንም ገዳዮችም ይሞታሉ ስለዚህ ሰማዕታት ኢትዮጵያውያን ኦርቶዶክሳውያን ተዘጋጁ ነው ያሉን። እንግዲህ ሁላችንም ልንዘጋጅ ይገባናል ማለት ነው። ክርስትና እምነታችን፣ ሃይማኖታችን አጠንክረን ልንይዝ ይገባናል። የተወደዳቸው እግዚአብሔር ቤተሰቦች ቤተ ተዋህዶ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ህግ ባለበት እየገላመጡን፣ ህግ በሌለበት እየገደሉን ይህን ሁሉ የምንከፍለው ወንጌልን ሰብከን እንጂ ወንጀል ሰርተን አይደለም ይለናል ወንድማችን። በጋራ አብረን እንከታተል ሕግ ባለበት እየገላመጡን ሕግ በሌለበት እየገደሉን ወገኖቼ፣ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብቀን ነው። ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ስለአንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ስለአንተ ቀኑን ሁሉ አለ እንገደላለን። አዎ ስለ ክርስቶስ ዋጋ ስለተከፈለበት ክርስትና ዛሬም በጥንቃቄ መያዝ አለብን። ክርስትና ለክርስቶስ ታምኖ፣ ክርስቶስን አምኖ እስከ ሞት ድረስ ለእርሱ መታመን ነው። ምክንያቱም ክርስቶስን አምኖ መሞት ክርስቶስን አልክድም ብሎ ማለፍ ሰማዕትነት ነው፣ ምስክርነት ነው፣ ክብር አለው። መጨረሻ ላይ ምንቀልድበት ሳይሆን ዋጋ ምንከፍልበት ነው። እንደው ያዝ ለቀቅ የምናደርገው ሳይሆን አጥብቀን የምንይዘው ነው። ሲሞቀን የምናወልቀው ሲበርደን የምንደርበው ጃኬት አይደለም። ክርስትና ሕይወት ነው። የምንኖረው ሕይወት ነው የምንተገብረው ህይወት ነው። ደግሞም አክሊል ለመቀዳጀት የምንሮጠው ሩጫ ነው ክርስትና። ለወንድማችን እግዚአብሔር አምላክ ቃሉን ያሰማልን። እንግዲህ ህግ በሌለበት እየገላመጡን፣ ህግ ባለበት ሀገር እየገደሉን ብሎ ይህንን ዋጋ ሁሉ የምንከፍለው ምንም ወንጀል ሰርተን ሳይሆን ወንጌልን ሰብከን ነው ብለዋል ወንድማችን። ስለዚህ ክርስትናችን አጥብቀን እንድንይዝ መክሮናል። እንግዲህ የሰማነውን ቃል እግዚአብሔር አምላክ በዝነልቦናችን ያሳደርብን በክርስትና እምነታችን ጸንተን የመንግስት ወራሾች የስሙ ቀዳሾች እንዲያደርግን የእሱ መልካም ፈቃድ ሆነ። የተወደዳቸው የእግዚአብሔር ቤተሰቦች በአርሲ እንግዲህ ብዙ ክርስቲያኖች መገደላቸው ይታወቃል። እንዲሁም ደግሞ ምንም የተገደለ ምንም አይነት ሰው የለም፣ ክርስቲያን የሆኑ ሌሎች ሃይማኖት ተከታዮች ይሁኑ አይታወቅም ነው ተብሎ መረጃ ሲሰጥ የነበረው። ነገር ግን በወቅቱ ግድያው ሲፈጸም ከግድያው መካከል የተረፈችው በሕክምና ላይ ያለችው ህፃን እነማና አብረዋት እንደነበሩ ግድያው እንዴት እንደተፈጸመ፣ ወስደዋቸው፣ ምን እንዳደረጓቸው ትናገራለች። አብረን በጋራ እንከታተል። እማ እንዴት ነሽ? እንዴት ነሽ? ደህና ነሽ አለሽ? ትበረቻለሽ? አይዞሽ። እሺ ከከብቶች ጋር ነው የወሰዷችሁ? ወስደው ከዛ እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ መጥቀስ ትቻለሽ የተወሰኑትን የተወሰኑትን መጥቀሳችን ከእናንተ ጋር ያሉትን ሰዎች ማለቴ ከእናንተ ጋር ወስደው እዚያን በረከፏቸው ነው? ምገሪኝ ስቲ ማማን ናቸው ሞድሽ ጋሼ፣ ሄሊ፣ ሶፊያንያስ፣ ሚኪያስ አበበ፣ ሰርኬ ሸሺ መርቺ ጠንክሪ፣ እግዚአብሔር አምላክ ካንቺ ጋር ይሁን። እግዚአብሔር አለ። እሺ ትደኛለሽ፣ እሺ ትደኛለሽ እኔ ቆንጆ፣ እግዚአብሔር ካንቺ ጋር ይሁን። እንግዲህ የተወደዳቸው እግዚአብሔር ቤተሰቦች፣ ይህንን ይመስላል። ይህቺ ህፃን በወቅቱ ከሚገደሉት ጋር አብራ ሄዳ እግዚአብሔር በተአምር ለምስክርነት ያተረፋት ህፃን ነች። እግዚአብሔር ምዕረቱን ይላክላት። በእውነቱ ያረፉትን የተገደሉትን ሰማዕታት ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ የአኑረ ዓለም መድኃኔ ዓለም ክርስቶስ የተወደዳቸው እግዚአብሔር ቤተሰቦች ስለ ክርስትናቸው የተከፈለ ዋጋ ነው። በእውነቱ እነማን በአብረዋት በወቅቱ እንደነበሩ እነማን እንዴት እንደሆኑ ወስደው እንዴት እንዳደረጓቸው ወስደው እንዳንበረከኳቸው እና ከዛ በኋላ እርምጃ እንደወሰዱባቸው ይህች ህፃን የተናገረችው ይህ ሁሉ እንግዲህ ስለ ክርስትና ስለ ተዋህዶ ስለ እምነታችን የተከፈለ ዋጋ ነው። እግዚአብሔር ሁላችን በተዋህዶ በእምነታችን ያጽናልን። ከዚህ በኋላ ደግሞ የምንሄደው ቤተክርስቲያን እንዴት እንደ ባለ እዳ ተቆጠረች። ቤተክርስቲያን ምን አጥፍታ ነው? ክርስቲያኖች ምን አጥፍተን ነው? ሌሎች ጥፋት ሲያጠፉ በቤተክርስቲያን ላይ በክርስቲያኖች ላይ እርምጃ የሚወሰደውስ ምን በድለን ነው? ክርስቲያኖች ይሉናል መምህራችን። የተወደዳቸው የእግዚአብሔር ቤተሰቦች ይህን ቤተ ተዋህዶ ቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር እያደረጋቸው እንድትከታተሉ በእግዚአብሔር ስም እጠይቃለሁ። በቀጥታ ወደ መመራችን ወዴት መስመር ነው ምንድነው በደላችን? ምንድነው የበደል ታሪክ? አልሰራችም? ትውልድ አልገነባችም? በወኔ ሀገር አልጠበቀችም? ኦርቶዶክሱ በነገራችን ላይ በዚህ አመት እንኳ እንዲያው ለመተንተን ባያስፈልገኝም ደሞዝተኞች ቅጥረኞች ትውልዱን እየጣሉ ሲሄዱ አቡነ ኤርምያስ አደሉም እንደ የነበሩት አደሉም ወይ? ይህች ቤተ ክርስቲያን የትውልድ ዕዳ ናት ወይስ ህናት? ቤተ ክርስቲያን የሀገር ሸክምናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች፣ እንዳልፈጠረች እንዴት ታየች? እኛ መብራት አንችልም? ኦርቶዶክስ አያውቅም፣ እውቀት የለውም፣ የመሪነት ጥበብ የለውም። ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የእኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ ቢያንስ እንዳይከፋቸው አላችሁ አይባልም አይባልም ወይ ይገሉናል ዝም አለ ያቃጥሉናል ዝም አለ ይፈጁናል ዝም አለ ያፈናቅሉናል ዝም አለ ዝም አለ በጅምላ ቤተ ክርስቲያን ያቃጥላል ዝም አለ እስኪ ልጠይቃችሁ ኦርቶዶክሳውያን ይሄ ሕይወቷ ቤተ ክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ብንባልግ ብንባልክ ወይ አኖርም እስካን ነገር ላስታውሳችሁ ሲዳማ ክልል ለመሆን 11 11 ይባላል። ታስታውሳላችሁ ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን። ኛም ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ? ስንት ኦርቶዶክሳዊት ታረደ? እኛ መስዋዕት እየቀረብነን ነው ክልል የሚፈጠረው እንደ መስዋዕት መባ ኦርቶዶክስ የታረደ ነው። እንደ መባ ጎብስ እሽንቶ ታስታውሳላችሁ። ጀዋር ተከበበ። ማንከበቡ እነሱ ለምን ተከበበ? እኛ ታረድነ እንዴ። የተከበቡ እነሱ ምንታረድ ተታረደኛ እኛ ስንታረድ ለምን ኦርቶዶክስ፣ እሽቶ ሳጫሉ ሞተ ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ ስለገደሉት ማልሞተ እኛ የተቃጠልን እኛ የሞትን እኛ እንዲህ። አልበዛም በደሉ አልበዛም ወይ? ቀንበሩ ከበደን ከበደን ከበደን። በእያንዳንዱ ሰበብ እየተፈለገ ኦሮሚያ ምድር ላይ የኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች ለምን ዜጋ አይደሉ? ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን ማን? እንዴ! ጎበዝ! ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደል ነው ምንድን ነው የበደል ነው? ዝም ማለት መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ህይወቴ፣ ማለት ታሪኬ ማለት ወንጀል ነው ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራቸዋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን? ሰጣለን። ኦርቶዶክስ ባትኖር ስንት መሥሪያ ቤት ይዘጋል? ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት ቢያዳክሙን እኛው የእኛው ኦርቶዶክስ አይማል ይበተን ይወድቃል ይጣላል። ይህ እኮ በጣም በደል ነው ጎበዝ። ይህ እኮ ማሰብ ይጠይቃል። እንዲህ ማሰብ ይጠይቃል እኮ። ኦርቶዶክስ ነን እንዴት እንቀጥላለን? እንዴ ምን አገናኘው? መጾም መጸለይ ነው። እንጾም አለን እንጸልያለን፣ ንስሓም እንገባለን፣ እንቆርባለን። ግን መብታችን ደሞ ሊነካ አይገባም። ይሰው አይደለም ቅድስት ቤተክርስቲያን ትናንት በነበራት ሕይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ ምን መሄድ ምን ፈልገው እስከ ከዜማችን ነው ዜማችን አሮጌ ነው እኛ ምንፈልገው እስከ በዓላችን ነው፣ በዓላችን አሮጌ ነው። እኛ ምንፈልገው እስከ ገዳማችን ነው፣ ገዳማችን አሮጌ ነው። እኛ መሄድ ምንፈልገው እስከ ወለተራ የክርስቲያን ህይወት ነው፣ ሕይወታችን አሮጌ ነው። እኛ መሄድ ምንፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን እንዴ? መጠየቅ እኮ ይጠይቀናል። አዲስ አዲስ አዲስ ምን አዲስ እንሰራለን? እናመርታለን እንለወጣለን፣ ማደግ ይገበራል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድን ነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን፣ በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም፣ የምታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል በዚህ ዘመን ምንድን ነው የሚሰማ? ድርሻችን ራሱ የት ላይ ነው? ማበርከት መስጠት የምንፈልገው የት ላይ ነው? እየሆነብን ያለንስ ገብቶናል ወይ? ገብቶናል ወይ? ለማጮ ለማሸበር ለማስጨነቅ አይደለም እየሆነ ስላለ ስለሆነ ይሉንታ የሌለው አንኖር። እንዲያው ጉዳያችን ጥያቄያችን ትንሹ ላይ አንጠይቅም እንጂ ለመቶ ሰላሳ ዘመን በታወቀው ለማለት ነው ከዚያ በእናጼ ዳዊት ያለውን ትቸ መቶ ሰላሳ ዘመን መስቀል አደባባይ አክብራ ያንተ አይደለም ይባላል ይባላል ወይ? እንዲህ ይባላል? የት ነበሩ የት ነበሩ? ታሪክ እኮ ይፈርዳል። እናንተ አሁን ቤታችሁ ላይ ትዳራችሁ ላይ አንድ ጎረምሳ መጥቶ ውጣልኝ ሚስትም ሚስቴቱን ቤቱም የኔ ይሁን ይባላል አይባልም? እኛ የገጠመን እንዲህ አይነት ነው እንዲህ አይነት ኦርቶዶክሳዊነት የተጠላ ሆነ። ኦርቶዶክሳዊ ጠልነት መጥራት እስኪያቅታቸው ድረስ ደረሱ። ለምን ለምን? እሺ እንግዲህ የተወደዳቸው እግዚአብሔር ቤተሰቦች ትምህርቱ በጣም ረጅም ነው። ከረጅም በአጭሩ ለእናንተ ላድርስ ብዬ ነው። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ መምህራችን በክርስትና ላይ በቤተ ክርስቲያን ላይ በክርስቲያኖች ላይ እየደረሰ ያለውን መከራ ስቃይ፣ በዚህ ያለውን ፈተና ሁሉም ያስረዱን የተናገሩን። የተወዳዳቸው እግዚአብሔር ቤተሰቦች እንግዲህ ማስተዋል፣ መረዳት፣ መገንዘብ ብቻ ነው የሚያስፈልገው። ሌላ ነገር ምንም ጥያቄ የለም። ምን እየተከናወነ ነው? ምን እየተካሄደ ነው? የሚለውን ነገር ማወቅ መረዳት ብቻ ነው የሚያስፈልገው። በክርስቲያኖች ላይ በኢትዮጵያውያን ላይ በቤተክርስቲያን ላይ እየደረሰውን ያለውን ግፍ መከራ መምህራችን አስተምረውናል። እንዲሁም ብፁዕ አቡነ ኤርምያስ በቅርቡ ጊዜ ክርስቲያኖች አጠቃላይ በጦርነት በፖለቲካል ኬዝ ምክንያት እንኳን ችግሮች በሚፈጠሩበት ሰዓት ብፁውነ ኤርሚያስ ሙስሊም ሳይሉ ፕሮቴስታንት ሳይሉ ሁሉንም ሰብስቦ በጋራ ሲመግቡ እንደነበረ ለችግር ደራሽ ሆነ እንደነበረ ሁሉ ነው ያስተማሩ። የተወደዳቸው እግዚአብሔር ቤተሰቦች ለመምህራችን እግዚአብሔር ባሉበት ረጅም እድሜ ከጤና ጋር ያደርልን። እኛም ደግሞ በሃይማኖት በተዋህዶ በእናታችን በቅድስት ቤተክርስቲያን ጸንተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን የሱ የእሱ መልካም ፈቃድ ሆንልን። የተወደዳቸው እግዚአብሔር ቤተሰቦች ወደ መጨረሻው ትምህርት እንሄዳለን። በመጨረሻው ደግሞ የቤተክርስቲያን አገልጋዮች መግደል ይቻላል፣ ቤተክርስቲያንን ግን ማጥፋት አይቻልም ይላል። ይህ ትምህርት በኦሮምኛ የቀረበ ነው። ለእናንተም ለሁላችን በጋራ እንዲሆን የት እንድንከታተል በእግዚአብሔር ስም ጠይቃችኋለሁ። እንከታተሉ በርሲሶ ተመነ ክርስቲያና አቦቲ መነ ክርስቲያና

ማጥፋት ይቻላል ሐዋርያትን ገሏቸዋል ካህናትን ገልገያል ብዙዎችም ሰማዕታትን ቅዱሳንም ሁሉ እንደገደሏቸው ነገር ግን ቤተክርስቲያን እንዳልጠፋች ዛሬም ቤተክርስቲያን መጥፋት እንደማችል እኛም ልንሞት ካህናቶችም ሰባኪያንም ሁሉም ልንሞት እንችላለን ቅድስት ቤተክርስቲያንን ግን ማንም ሊያጠፋት አይችሉም ያሉት ወንድማችን እግዚአብሔር አምላክ ባለበት ረጅም ዕድሜ ከጤና ጋር ያደልልን እኛንም በተዋህዶ ሃይማኖታችን ጸንተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን የእሱ መልካም ፈቃድ ሁንልን በክርስትና በሃይማኖታቸው በእምነታቸው ምክንያት የተገደሉትን የተሰዉትን ሰማዕታትን በሙሉ እግዚአብሔር እረፍተ ነፍስን ያድልልን የቅዱሳን የሰማዕታትን በረከት ያሳድርባቸው የሰማዕታትን በረከት ይስጥልን እንላለን ስለነበረን ሰዓት እግዚአብሔር አምላክ ስሙ የተመሰገነውን ሰብስክራይብ ላይክ ሼር ማድረጋችሁን አተርሶ ወስባለ እግዚአብሔር ይቆየን አሜን